ሊገላቸው የመጣን ሁሉ ዳዕዋ አድርገው የሚሸኙ ነብይ ናቸው። ሊገላቸው ሰው መቶ በቀልን የሚባል ስለ ራሳቸው አያውቁም ነበር። ይሄ ባህሪያቸው ነው፣ ወላሂ በጣም የሚደንቀኝ። የሰው ልጅ በባህሪ ተበቃኝ ነው። የሆነ ነገር አድርጎ ከሆናለ ሰው የሆነ ጊዜ ስታገኝ ያንን መበቀል ትፈልጋለች ነፍስ። ነፍሳችን በዚህ ላይ ነች በቃ። የሆነ ጉዳት ሲደርስበት እንደሰታለን። እንኳን መበቀል ባንችል ሻቡ እንኳን ይሄን ያገኘው እንላለን። ነቢዩ ሰለላሁ ዓለይሂ ወሰለም እንደዚህ አልነበሩም። እናታችን አይሻ ስትገልጻቸው ማካነ ነቢዩ ሰለላሁ ዓለይሂ ወሰለም የሩዱ ሰይአተ ቢሰይአ ወላኪን የዕፉ ወየስፋረች የአላህ መልእክተኛ ነቢዩ ሰለላሁ ዓለይሂ ወሰለም ክፉን በክፉ አይመልሱም ነበር፣ ነገር ግን ይቅር ይሉ ነበር፣ ያልፉ ነበር አለች። ለ13 ዓመት የመካ ሰዎች አታስተምርም ብለው አዛ አድርገዋቸው ተከታዮቻቸውን እየገደሉባቸው ተስፋ እንዲቆርጡ መሐመድ ብለው ሲያሳድዱባቸው ምን ሲያደርጉባቸው፣ ብዙ መከራ አደረሰውባቸው። ራሳቸውን እስከ ማሳደድ አደረሰዋቸው። ከ13 ዓመት በኋላ ወደ መዲና ሄደው ከዛ እንደገና በሚቀጥለው በአንደኛው ዓመት ድል አድርገው ወደ መካ ሲመለሱ የመካ ሹማምንቶችና ንጉሶች እነዚያ አዛ ያደረጓቸው ከፊታቸው ቀረቡ። ማቨንኩ መኒፋይሉን ቢኩም አሏቸው። ነቢ ሰለላሁ ዐለይሂ ወሰለም ዛሬ ምን የማደርጋቸው ይመስላችኋል? አሏቸው። እንግዲህ እነሱ ይበቀለናሉ ለ ጠብቀው ነበር። ነገር ግን አንድ ባህሪያቸውን ያውቃሉ ነብይ ከመሆናቸው በፊት ጀምሮ የሚያውቁት ባህሪ ገጻቸው አለ አይደል? ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ እነዚህ ሰዎች ምናሏቸው? ከሪም ኢብኑ ከሪም፣ መልካም የመልካም ልጅ ና መልካምን እንጂ ካንታ አንጠብቀም ብለው ተናገሯቸው። ይዝሀቡ ፈአንቱም ጡለቃእ እናንተ ነጻ ናችሁ ሂዱ አሏቸው። በዚህ ጊዜ ነው እና አቡ ሱፍያን እና ሂንድ ቢንት ዑትባ እንደዛ ሲያሰቃዩ ነበሩ አማኞችን፣ የሰለሙት ይሄ ሰው ስለራሱ ክብር ቢጠራን ኖሮ ዛሬ በቀለን ነበር ብለው አመኑ በቃ ነገር ግን በእውነትም ወደ አምላኩ የሚጠራን ሰው ነው ብለው አመኑ። ታታቸው ብዙ አድርገዋቸዋል። ይህ ነው እንዳጠቃላይ፣ ነብያችን ሰለላሁ ዐለይሂ ወሰለም ይህ ናቸው። በሌላ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ከእለታት አንድ ቀን ደክሟቸው ተኝተዋል ዛፍ ስር በጦርነት ጊዜ ነበር። ሀገር ሰላም ነው ብለው ነብ ስላ ሰለም ተኝተዋል ከሆነች ዛፍ ስር። በተኝበት ሰዓት አንድ ጠላት መጣና ሰለ ሰይፈው ሰይፉን መዞ አነሳና ከላያቸው ላይ ቆመ። ከአጠገባቸው ስር ነቢያችን ለ ላ ሰለም ወዳው ነቁ ወዳው ነቁና አዩት። ያ ሙሐመድ መን የምንያው ከሚኛ አላቸው። ሙሐመድ ሆይ ማን ነው ዛሬ ከኔ የሚያስጥለህ? በቃ እጄ ገብተሃል አላቸው ማነው ነው ከኔ የሚያስጥልህ ሲላቸው ድምፃቸውን ከፍ አድርገው አላህ አሉት። ወዲያው ይህን ቃል በሰማ ጊዜ ተርገፈገፈና ከእጁ ላይ ሰይፉ ይወድቃል። ነቢያችን ሰለላሁ ዐለይሂ ወሰለም በተራቸው ተነሱና ሰይፉን አንስተው መን ይምነዑ ከሚኒ አሉት፣ ከኔ ማነው የሚያስጥልህ አሉት። ከዚያ ሰውየው ያ ሙሐመድ አላቸው። ሙሐመድ ሆይ ኩን ኸይረ አኽፍ፣ መልካም ማራኪ ሁን አላቸው። ማርከውታላ ከማራኪዎች መልካም ማራኪዎች ያሉና ከነሱ በቃ መልካም ሆነልኝ አላቸው። ወለፈኝ አላቸው። ከዚያ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሰው ወደ እስልምና ጠሩት። ኡላ ኢላሃ ኢልላህ አሉት። ወደ እስልምና ግባ ላ ኢላሃ ኢልላህ ብላ አሉት። ከዚያ ሰው የሆነላ አሁን ለመቀበል ዝግጁ አይደለሁም፣ ግን አንድ ነገር ቃል ልግባል ልቀቀኝ አላቸው። ማንም ጠላት አንተ ሊዋጋ ቢሰብ ቢመጣ አይ ከነዚያ ተሰልፌ ያንተ ላልዋጋ አማራቸው። ነቢያችን ሰለላሁ ዓለይሂ ወሰለም ይህን ሰው በቃ ሊገላቸው በቷል። ሌላ ሰው ቢሆን ሊገልህ የመጣን አካል ተቀብለህ አንተ መልሰህ ትገለዋለህ። ነቢዩ ሰለላሁ ዓለይሂ ወሰለም ማረኩት። በእጃቸው ስር ገባ ጭራሽ የሚድንበትን መንገድ ጠረህ። የጠሩት ወደ እስላም ላሉት ዳዕዋ አደረጉለት። አልቀበልም አለ እ ስላልተቀበልክ በቃ መገደል አለብህ ብለው ገደሉት። ላ ወላሂ አልገደሉት። ቀጥታ ይህን ሰው ሂድ በቃ አሉት። ሰው ይሄዳል። በሌላ ጊዜ ልክ እንዲሁ ነቢያችን ሰለላሁ ዓለይሂ ወሰለም መስጂደ ነበዊ መዲና የሚገኘው መስጂዳቸው ላይ እዚያ ሳሉ አንድ ሰው ሰይፉን መዘ፣ በቀጥታ ይመጣል። በጠራራ ፀሐይ ሰዓት ለብሶ ይመጣል ወደ እርሳቸው። ሰሃቦች ያገኙትና መንገድ ላይ ወዴት እየሄድክ ነው አሉት። ሊአቅቱለ ሙሐመድን ወረይሐ ናስ አላቸው። ሙሐመድን ልገድልና ሰዎችን ሰላም ልሰጣቸው ለ እሳቸው የሰው ሰላም እናስተው ነው? አይደለም። አንዱን አምላክ በብቸኝነት አምልኩ እነዚህን ባዕድ አምልኮች ተው። ይህንን ትምህርታቸውን ሰላም መንሳት አድርገው እነሱ አስበውታል። ነገር ግን እየጠራቸው ያለው ወደ ሰላም ነበር። ባዕድ አምልኮን ተውና ወደ አንዱ አምላክ ተመለሱ ማለት ኢብራሂም፣ ይስሐቅ፣ ያዕቆብ አምላክ እና አምልክ በአንድነት ማለት ሰላም ነበር والله <سؤال> يدعو الى دار السلام ويهدي من يشاء الى صراط مستقيم ከዚያ በዚህ በቃ ልገለውና ከሰው ላሳረፋቸው ነው፣ መሐመድን ብሎ የሰው ተናገረ። ወደ ሰው አቦች አዘና አዘናጉና ያዙት ያዙት እና ቀጥታ ወደ ወሰዱት ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ወሰዱት መስጂድ ወሰዱትና አንተ የአላህ መልክተኛ ሆይ፣ ይህ ሰው እርሶ መንገድ ላይ ያገኘ ነው። ሰይፉን በዙ እየመጣ ወዴት ነው የምትሄደው ስንለው እርሶን ለመግደል እየመጣ እንደሆነ ነገረን። ስለዚህ ሊገድል የመጣ ነውና ማርከነው፣ አለ እንግደለው ይፍቀዱልን፣ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ላ እንዳትገድሉት አሉ። አይቻልም ማለት እንዴ? ሊገድልህ መጥቶ ቢሆንም፣ አሉ ነብዩ ሰለላሁ ዐለይሂ ወሰለም እንዳትገድሉት አልፈቅድም አሏቸው። ታዲያ ምን እናድርገው? ሲባል ጊዜ ነብ ሰለላሁ ዐለይሂ ወሰለም ሳያውቀን ነው ነውና የጠላን ይሄ ሰው እስኪ እንዳውቀን እድል እንስጠው፣ ከዛ በኋላ ከተቀበለ ሰው ካልተቀበለን በሰላም እንለቀዋለን አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ አዘዙለት። መስጂድ ከአንደኛ ኮርነር ላይ ያስቀምጡት አሉ። ፍራሽንም አድርጉለት አደራ፣ ምግቡም እንዳይቀርበት፣ ውሃም እንዳይቀርበት ስጡት። ከዚያም አስተምሮታችንን ይስማ ብለው ነቢ ሰለላሁ ዐለይሂ ወሰለም ተውት፣ ይሄን አዘዙለት። መስጅድ ከአንዱ ጠርዝ ጋር ተቀመጠ። በቃ ተማርኮን ምርኮኛ ነው ሰው። ከዚያ ለሳምንት ያክል እዚያው ተውት። ነቢ ስለ ላ ስለም ሲገቡ ሲወጡ ሲያስተምሩ ትምህርታቸውን ይሰማል። ከዚያ በፊት አያውቃቸውም። የጀማ በስም ነው የጠላቸው ገቷቸዋል እንጂ አላያቸውም፣ አልሰማም አልሰማቸውም ትምህርታቸው። በቃ ግን በጣም የሚጠላቸው ሰው እርሳቸው ምድር ላይ እሳቸውን ነበር። ከሳምንት በኋላ ነቢ ስለ ላ ስለም ሄዱና እንዴት ነህ ደና ነህ አሉት ሰላምታ ካቀረቡለት በኋላ አሁን ልንለቅህ ነው አሉት። ሙሐመድ ሆይ አላቸው፣ ወላሂ ምድር ላይ እንዳንተ ምጠላው ሰው የለኝም ነበር፣ በአላህ ስም ላለሁ። ዛሬ ምድር ላይ ግን እንዳንተ ወደው ሰውን አላገኘሁም አላቸው። ሙሐመድ ሆይ ምድር ላይ እንዳንተ ሃይማኖት የምጠላው ሃይማኖት የለኝም ነበር አላቸው። ዛሬ ግን ትምህርትን ከሰማሁ በኋላ እንዳንተ ሃይማኖት የወደድኩት የለኝም አላቸው። እና ስለዚህ እስልምናን ሳልቀበል ከዚህ አልሄድም አላቸው። ወዲያው ሸሃዳ ያዘ ሰውየው። አሽሃዱ አን ላ ኢላሀ ኢለላህ ወአንከ ረሱሉላህ አለ። ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁኝ አንተም የአላህ መልክተኛ እንደሆንክ መሰክራለሁ እኛል። ወዲያ እስልምና ተቀበለ እና በሌላቸው ነው ነቢያችን ሰለላሁ ዓለይሂ ወሰለም። አይደለም ለወዳጅ ጠላቶቻቸው ሊገሏቸው የመጡትን በፍቅር በሰላም ማርከዋቸው ወደ እስላም ጥሪ አድርገውላቸው ትምህርታቸውን ሰምተው የሚቀበሉና የሚሄዱ ነበሩ። አለማ ሐሰል ነቢይ ሰለላሁ አለይሂ ወሰለም። ይሄ ነው ነቢያችን ሰለላሁ አለይሂ ወሰለም የነበራቸው እና በሌላ እምነት ተከታይ ቤት መግባት ችግር አለው ወይ ያልከው፣ ችግር የለውም። ነቢዩ ሰለላሁ አለይሂ ወሰለም እየገቡ ይጠይቋቸው ነበር ሲታመሙ፣ ሲራቡ ያበሏቸው ነበር ያወጣቸው ነበር። አንድ ጥያቄ ያኔ ሰላት የማይሰግድ ሙስሊም የመጨረሻው ምንድን ነው? ሁለተኛ ደግሞ ዋብዬና አይደለም ሺዓ እና ሱና የሚባል ሃይማኖት አለ ይላሉ። የኔ አረብ ሁሌም ስመጣ እንደዛ ይለኛል። እና የኢራን እና የሳውዲ እምነት ትንሽ ለጌት ይለኛል፣ ምናምን አለኝ። እነሱ የምሉት አሻዱ አና አሊ መሐመድ ረሱላላህ ነው የምሉት፣ እኛ ደግሞ አሻዱ አና መሐመድ ረሱላላህ ነው የምንለው። ስለዚህ ልዩነት አለን ይላል። እነሱ በድንጋ ላይ ነው የሚሰግዱት፣ እኛ የትም ቦታ እንሰግዳለን ይለኛል። ይሄ ምንድን ነው ልዩነቱ? ለምሳሌ እስልምና አንድ መሆኑን ብቻ ነው የሚያቆኔ አይሽ፣ የትኛው ውስጥ ትክክለኛ፣ የትኛው ውስጥ ትክክለኛ አይደለም የምለው ነገር ግራ አጋባኝ። ሰውዮ ሰው ፍጻሜ ደግሞ ለመከራከር ግራ ተጋባውት ይሄ አዳልተ እንደዚህ እኔ የበለጠ ያውቃል በማለት ማለት ነው። እዚህ ላይ ቀጣን እንደዚህ ነው እንስነሽ እ ምንድነው እሱ ሶላት የማይሰግድ ሰው ፍጻሜው እና መጨረሻው ምንድን ነው ከተባለ አላህ በቁርአን ላይ ይናገራል። ማሰለከኩ ፊ ሰቅር ቃሉ ለምነኩ ምን ልሙሰሊ የጀሃነም ሰዎች ይጠይቃሉ ትንሣኤ ቀን ጀሃነም እንድትገቡ የዳረጋችሁ ምንድን ነው ሲባሉ ሶላት አንሰግድም ብለው ይመልሳሉ አለ። ስለዚህ ሶላት የማይሰግዱ ሰው

በእኛና በከሃዲያኖች መካከል ያለው የሚለየን ትልቁ ነገር ሶላት ነው ብለዋል። ሶላትን የተወሰው በእርግጥም ይከፍራል ክዷል አሉ። በሌላ ሀዲስ ላይ ነቢያችን ላ ላ ለም በይን ረጅል ወበይን ሽርክ ወልክፍር ተርኩ ሶላት አሉ። በአንድ ሰውና በክህደት መካከል ያለው ሶላትን መተው ነው። ስለዚህ ሶላትን ከተወሰውየው ክህደት ዓለም ይገባል ማለት ነው፣ ይከፍራል። ነቢያችን ለ ላሁ ለ ወሰለም ሶላት የማይሰግድ ሰው ከፊርአውን ጋር እንደሚቀሰቀስ ቃል በቃል ተናግረዋል። ያ ማለት ከፊርአውን ጋር ተቀስቅሶ ወደ ጀሀነም ይገባል

ከነዚህ ጋር ነው የሚሆነው። ሶላት የማይሰግድ ሰው ነገ የሆን ቂያ ነቢያችን ሰለላሁ ዐለይሂ ወሰለም ሶላትን የማይሰግድ ሰው የጀሀነም እንደሆነ በጥቅሉ በዚህ መሰረት ተናግረዋል። ሶላትን የሰገደ ሰው ደግሞ አሶላቱ ሚፍታሑ ልጀነህ ብለለታል። ሶላት የጀነት ቁልፍ ነች ብለዋል። ሶላት የጀነት ቁልፍ ነች።

በጣም በርካታ ቦታ ላይ ስለ ሶላት ትሩፋት ተናግረዋል እና ይህ የሚመስላል ባጭሩ። ስለዚህ ሶላትን የማይሰግድ ሰው ሙስሊም አይደለም። አደራ አደራ አደራ፣ ሶላትን አደራ፣ ሶላትን አደራ፣ ሶላትን እስልምና የተለያየ ነው ወይ? ለ እስልምና የተለያየ አይደለም። እስልምና ከአደም ጀምሮ እስከ ዓለም ፍጻሜ ድረስ

እርሶ የደነገገው እና ነቢያቶች ቃል በቃል እንደሰበኩት አደራ ሙስሊም ሆኑ እያሉ ሲናገሩ እንደነበረ ቃል በቃል እሱን ታገኛላችሁ ማለት ነው። ይህ ነው እና እስላም ተከፋፍሏል ሳይሆን፣ ነገር ግን እስልምናን ሃይማኖት እንከተላለን የሚሉ ግለሰቦች የዛን የተለያዩ ሀሳብ ሊኖራቸው ይችላል፣ ሊከፋፈሉ ይችላሉ። እነሱ በታል አይደለም። ያ ማለት ግን እስልምና ተከፋፍሉ ነው ማለት አይደለም። ያ ከኢስላም አፈንግጦ የወጣው አካል ራሱ እንጂ ተወቃሽ ሌላ ማንም አይደለም። ስለዚህ የሚለዩት እነዚህ ሰዎች የሚመዘኑት በምንድ ነው ከተባለ ያ በመዘኛው ሚዛኑ ኢስላም ነው፣ ወታላርላ ኢስላም ነው። መዘኛ ሚዛኑ ሺዓዎችን ተመጣቸውና ሱኒዎችን ተመጣጣቸውና የእስልምና የሃይማኖት መሰረትና ምንጭ ቁርአን እና ሐዲስ የቱ ጋር ነው የተሳሳተ ማንኛውንም የተሳሳተው ማንኛውንም እውነት ላይ ያለው የሚለውን ለምሳሌ ከነገረ ስህተቶች መካከል አንደኛውን ስለ ሻ ቻንስ ቶላል ብሎ ማለት ከነቢ ስ ላ ስለም ህልፈት በኋላ የተነሱ ሰዎች ናቸው። ከእርሳቸው ህልፈት በኋላ በና ዓልይ ብን አብጣልብ ጊዜ በነዛ ጊዜ የተነሱ ናቸው። መጨረሻ ዘመን ላይ ማለት ነው። በዓልይ ብን አብጣልብ ጊዜ አንድ ሻ ጨፍራዎች ተነስተው ነበር ያለውያ በዓልይ ረዲየላሁ ዐንሁ

አይ፣ ቅዱስ ዮሐንስ ተመችቶኝ ነው። የንጉስ ዮሐንስን ተመችቶኝ ነው። ግን ያልከው ሀሳብ ላይ ለመጨመር ከፈቀድክልኝ መድረኩን፣ እውነት ለመናገር ከድሮም ጀምሮ አሁን ያለችዋን የእስራኤል ፖለቲካን በጣም ስለምጠላ፣ ከእስራኤል ኢራን የምታደርገው ነገር ወይም አንዳንድ የሻ ሀገራት የሚያደርጉት ነገር ሙስሊሞችም ስለሆኑ ምናልባት እንትን ልንል እንችላለን። ግን ከእምነት አንጻር ግን ካየ ነው፣ ብዙ ጊዜ ሼኮቻችሁንም አይገባም ራሱ በንዴት ነው የሚያስተምሩት። ይሄ ረጋ ብላ ማስተማር እንትን የላቸው። ምክንያቱም ምንም ሊያቀርቡልህ የሚችሉት ማስረጃም የለም መጽሐፍም የለም ቢያቀርቡም እራሳቸው በመፈለጉት መንገድ ነው የሚተረጉሙት እና በደንብ እነሱን ለማየት ሞክር ያለው እና የሚገርማ አንድ አስተማሪ ምናለ መሰለኝ እነሱ አንድ ሺህ ዓመት ዘካ እየሰጠ ብትኖር በፍጹምነት ያለ ኃጢአት ብትኖር እየሰገድክ መስጊድ ቁርአን ላይ ያለውን ሁሉ ብታደርግ ዐሊን ካልተቀበልክ አንተ እሳት ውስጥ ትወረወራለህ፣ ነው ያለው። ዞሮ ዞሮ መግቢያው ጭራው ነው ማለት ነው። እንደዚህ ናቸውና ታዲያ ምናልባት ተወደደም ተጠላም ወደ ክርስትና የማሄድበት ሰው ተለወጠ እንጂ ወደ ክርስትና የማሄድበት ምንም ሚንስ የለም። ነው አንድ ነው እንትን ነው የሰውየው ስም የተለወጠ ነው በዐሊይ ላይ ያው መለኮታዊ ኃይል ተገልጧል ብለው ያምናሉ ነው እንዳልኩ ልክ የአምላክ ኃይል በክርስቶስ ላይ ተገልጧል ብለው እንዲያምኑ እንደሚያምኑት ማለት ነው ገብቶሃል አይደል የመለኮት ሙላት በእርሱ ላይ እንዳለ ተገልጧል ይላል አይደል ልክ እንዲሁ በዐሊይም ላይ እንደዚያ ብለው ያምናሉ አንተ ኢላሁን አሉት ከዐሊይን ሰማና ይሄን ነገር ዐሊይ ብን አቢ ጣሊብ በጊዜው አንተ አምላካችን ነህ ብለው ተናገሩት ዐሊይን ቃል ምን ቃል እነዚህ ሰዎች ራ ደነገጠ ዐሊይ ለአንድ ነገጣ፣ እኔ አምላክ ነኝ አላቸው። አዎ እውነህ አሉት አልይ ብን አብ ጣሊብ። እንግዲያው ነስ አምላካቸው ከሆንኩኝ መሬት ቆፍሩ አላቸው። ጉድጓድ በጣም ትልቅ ጉድጓድን ቆፈሩ። እንጨት አስገቡበት አላቸው፣ አስገቡም። ከዚያ በኋላ አልይ ብን አብ ጣሊብ እዛ ላይ ለኮሳቸው። እየተቃጠሉ ልክ እንትን እያሉ ይበልጥ አሁን እንዳሁም አምላካችን መሆናቸው መሆንህን አረጋገጥም ምክንያቱም ነገም የትንሳኤ ቀን የፍርዱ ቀን የምትቀጣን በእሳት ነው። ያ በእሳት የሚቀጣው አምላክ ዛሬ እየቀጣ ነው ብለው በቃ ጭራሽ ባቸው በዚያው ላይ ጨምረ። ከዚያ ቀስ በቀስ እነዚህ ሰዎች የተለያዩ ሻንጃዎች እየተነሱ መጡ። ሌትናሸሪያ፣ ልጃፈሪያ፣ ዘይድያ ይሩሁም ምን ጠዋይፈሽ እና ያ ነው እንዳጠቃላይ ቀደም እንዳልከው እነዚህ ሰዎች አንደኛው የስህተታቸው ምንድን ነው? እነዚህን ዓሊ እና ቤተሰቦቹን እስከ 12 ድረስ ልጆቹን የሩቅን ያውቃሉ ብለው ያምናሉ። ይድዑ አንሁም ያለውን የሩቅን ያውቃሉ።